ኢየሱስ ነቢይ ነኝ ያለበትን ከመጽሐፍ ቅዱስ ላሳይህ እችላለሁ። ጭራሽ ከመጽሐፍ ቅዱስ እስኪ ቀጥልስማ። ሉቃስ ወንጌል ምዕራፍ አራት ከቁጥር 24 ላይ ኢየሱስም እውነት እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም። ዮሐንስ ምዕራፍ አራት ከቁጥር 19 ላይ ሴቲቱም ጌታ ሆይ፣ አንተ ነቢይ እንደሆን ካያለሁ አለችው። ዮሐንስ 6 14 ላይም ከዚያም የተነሳ ሰዎቹ ኢየሱስ ያደረገውን ታምራት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ተጨማሪ ማቴዎስ ምዕራፍ 21 ከቁጥር 10 ላይ ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይሄ ማን ነው ብለው ተናወጡ። ህዝቡ ይሄ በገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ። አይ አብዱል፣ ኢየሱስ ነብይ ነኝ ያለበትን ልታሳየኝ አልነበረም እንዴ? በቃ ይሄ ነው ማስረጃ። ህዝቡ ሁሉ ነብይ ነው እያሉት ነበር አይደል? እሺ አብዱል በደንብ አድምጠኝ። ኢየሱስ ማን ነው የሚለውን ጥያቄ ከራሱ ከኢየሱስ አንደበት እንስማ። ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ በፊልጶስ ቂሳሪያ በደረሱ ጊዜ ኢየሱስ ለሐዋርያቱ የእጅን ታምራት ያዩ የአንደበትን ትምህርት የሰሙ ሰዎች እኔን ማን ይሉኛል አላቸው። ሐዋርያቱም ግማሽ ህዝብ መጥምቁ ዮሐንስ መስላቸዋል፣ ሌሎች ደግሞ ነብዩ ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ኤርሚያስ ነው ይላሉ፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል አሉት። አሁን ከሰዎች የምንረዳው ኢየሱስ ነብይ ነው ቢሉ ታምራቱን አይተው የራሳቸውን የተለያየ ግምት አስቀመጡ አስቀምጡ እንጂ በትክክል ኢየሱስ ማን እንደሆነ እንዳላወቁ እንረዳለን። ኢየሱስ መልሶ ህዝቡስ እንዲህ አለኝ፣ እሺ እናንተስ እኔ ማን ትሉኛላችሁ? ለእናንተ እኔ ማን ነኝ አላቸው። ሁሉም ዝም ሲሉ ግን ጴጥሮስ ቀደመና አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ ያን ጊዜም ኢየሱስ መለሰና ጴጥሮስ፣ ይህም ሚስጢር በሰማይ ያለው አባቴ እንጂ የአንተ ስጋና ደም አልገለጸልህምና ብፁህ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህም አለት ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግስተ ሰማያትንም ቁልፍ እሰጥሃለሁ፣ በምድርም ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ እየተፈታ ይሆናል አለው። አሁን ለጴጥሮስ ብፁህ ነህ ያስባለውና ሰዎችን የመፍታትና የማሰር ስልጣን እንዲሁም የመንግሥተ ሰማያት ቁልፍን ያሰጠው ምን በማለቱ ነው? አብዱ አንተ ክርስቶስ፣ ይሄ ያው የእግዚአብሔር ልጅነት ስላለው። በጣም ጥሩ። አብዱ ህዝቦቹ ግን በራሳቸው አስተሳሰብ ነብይ ነው ስላሉ ብፁዕ ተብለዋል እንዴ? አይ አላላችሁ። ቀጥል። እሺ። ዮሐንስ ምዕራፍ 3 ከቁጥር 16 ላይ በእርሱ በኢየሱስ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ስንት ልጁን አንድያ ልጁን ያ አንድያ የባህሪ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል ማርቆስ ምዕራፍ 14 ከቁጥር 61 ላይ ሊቀ ካህኑ የብሩክ ልጅ አንተ ነህ አለው ኢየሱስም አዎ እኔ ነኝ የሰው ልጅ በኃይል ቀኝ ሲቀመጥ በደመናም ሲመጣ ታያላችሁ አለ እንግዲህ አላህ ልጅ የለውም እንጂ ቢኖረው መጀመሪያ እኔ አመልከውና እገዛለት ነበር እንደሚል ቁርአን የእግዚአብሔር ልጅ ነኝ ማለት አምላክ ነኝ ማለት ስለሆነ ዮሐንስ ምዕራፍ 10 ከቁጥር 33 ላይ የእግዚአብሔር ልጅ ነኝ እኔና አብ አንድ ነን ስላለ አይሁድ አንተ ሰው ስትሆን እንዴት ራስህን አምላክ ታደርጋለህ ብለው በድንጋይ ሊወግሩት ሞከሩ። እንዲሁም ማቴዎስ ምራፍ 3 ከቁጥር 17 እና ማቴዎስ ምራፍ 17 ከቁጥር 5 እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ብሎ የእግዚአብሔር ልጅ እንደሆነ መሰከረ። እንዲሁም ቅዱስ ገብርኤል ሉቃስ ምዕራፍ 1 ከቁጥር 35 ላይ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እንዲሁም ሉቃስ ምዕራፍ 4 ከቁጥር 41 ላይ ደግሞ አጋንንት አንተ ክርስቶስ፣ ይሄው የእግዚአብሔር ልጅ ነህ እያሉ ጮሁ። ማቴዎስ ምዕራፍ 4 ቁጥር 33 ላይ ደግሞ በታንኳይቱ የነበሩት ሰዎች በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ስለዚህ ክርስቶስ አምልኮንም ይቀበል ነበር ማለት ነው። ዮሐንስ ምዕራፍ 6 ከቁጥር 9 ላይ ጴጥሮስ ከአንተ ወዴት እንሄዳለን እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ እናምናለን እንዳለ፣ እኛም ሳያውቁ እንደ ዛሬዎቹ ሙስሊሞች ነብይ ነው ሳይሆን እግዚአብሔር አብ ገልጾለት ጴጥሮስ እንደተናገረ ክርስቶስን የሕያው እግዚአብሔር ልጅ ነው ብለን እናምናለን።